ቀረብር ነው አይደለም፣ ያው ና ይሄ ቅንብር ነው አይደለም። ይፎቶ ከብት እንደሆኑ የማዳም ቋሞች የተረዳሁትን ነው መናግራ በግድ ቅንብር ነው ይላል እንዴ! በእናታችሁ ፋራ አታድርገን እንጂ አብርሽ እንዴ! ሩታ ነዛው ፋራ አድርጋት እንጂ እኛም ፋራ ልታረገን አየን እኮ መረጃ ሁሉ ደረሰን። ሁሉ መረጃ ነፂን በህይወቷ ላይ እንደተጫወት ክባት በሞራሏ ላይ እንደሄድ ክባት እኮ ደረስንብህ አብርሽ፣ ደረስንብህ በቃ። ከዚህ በኋላ እኮ አበቃልህ፣ አብቅቶልህ አብርሽ። አንተ እኔ ዛሬ ዛሬ ቤተሰብ ይቅርታ አድርጉልኝ ለምናገረው ቃላት በጣም ስሜታዊ ስለሆንኩ ነው። በቃ ይቅርታ እንድታደርጉልኝ ይፈልጋሉሁ። እስካሁን እዚህ ያደረስነው እንደዚህ እንዲግማማብን እንደዚህ እህቶቻችን ሞራል ላይ እንዲሄድ ያደረግነው እኛ ራሳችን እኛ ራሳችን ከብቶች ነው። እኛ ራሳችን በተለይ የማዳም ቅመሞች ከብቶች፣ ከብት ላሞች እናንተ ላምናችሁ ከብት እምባበሉ ዝም ብላችሁ እናንተ ናችሁ ሩታ ሩታ ሩታ በፍቅር በፍቅር ህይወት ላይ ተጫወተ አንድ በር በነዚህ ህይወት ላይ በጣም ተጫውቶ ቁስሏን ምቅ አድርጋ ይዛ ኑራ ቤተሰቦቿ ሁሉ ተሰቃይተው በእሷ ስቃይ አያችሁ አይደል እንዴት ክስምድ ብላ እንዴት ክስት ብላ እንደመጣች አያችሁ አይደል እናንተ የማዳም ቀሞይ ናችሁ ስጦታ መስጠት ምን መግዛት ዱባይ ሰርግ አድርግ ማለት ምላሽ እንዴ እናንተ ከብቶች ከብቶች ናችሁ። የማዳን ቁመም እንዳለ ከብት ነው። አያችሁ አይደል አብርሽ ተጫወተብን። በእህቶቻችሁ ሞራል ላይ ተጫወተ። አያችሁ አይደል ተጫወተብን። በቃ ተጫውቶብናል። ሌላም ይኖራሉ እህቶቻችን፣ ሌላም ቤታቸው ላይ አንገታቸውን እንድፍት አድርገው የወለዱ ይኖራሉ። አሁን ላይ ነፍሰ ጥሩ የሆኑ ይኖራሉ። አብርሽ ተጫውቶብናል። ሩታን ተዋት። ሩታ ሲጀመር ሩታ አንቺ አሁን አንጨርጭርሽ ምንም ያንጨርጭር ነገር የለሽም። አንቺ አንቺ ራስሽ የሰው ባል ሌባ ነሽ፣ የሰው ባል ሌባ ነሽ። እውነት ከሆነ ይህ ልጅ የነፂ የእውነት ፍቅረኛዋ ነው እንጂ አንቺ ትናንት በገንዘብ ተስማምተሽ መጥተሽ፣ በእሷ ፊት ተስማምተሽ በገንዘብ ነው የምሰራ ብለሽ የሰው ባል ቀምተሽ ደግሞ እየው እስኪ ፎቶውን መረጃውን ታያለሽ። መረጃ ለኛ ብዙ ነገር ደርሶናል፣ ብዙ ነገር ደርሶናል። አብርሽ በጣም አሳፍርኸኛል። በጣም ነው ያፈርኩት ባብርሽ እውነቴን ነው የምነግራችሁ። እኔ አሁን ባብርሽ ላይ እንዴት እንዳፈርኩ ውስጤን ባሳያችሁ፣ ግርም ነው ማለት። እኛ ነን እንዴ ያደረግነው? እኛ ከብቶች፣ እኛ ነን ሩታ አብርሽ፣ ሩታ አብርሽ እያል አያችሁ፣ ሩታን ምን ያህል ትደግፏት እንደነበር፣ ሩታ የአብርሽ እንድትሆን ምን ያህል ስትጥሩ እንደነበር እናንተ ከብቶች፣ ከብቶች እኛ አብርሽ አንቂ ነው ብለን ያነቃቸዋል አለ ማዳን ቋሞችን ብለን አብርሽ የቄራውን መድበን ነበር። እሱ ራሱ ከብትን ዋረፍ አብርሽን ራሱ ከብት አደረጋችሁት። ላም በሬ ነው ያደረጋችሁት። እነግርሃለሁ አብርሽ አንተ ራሱ ከብት ነህ። እውነቴን ነው የምላችሁ። ለምን እንደዛ እንዳልኩት አውቃላችሁ። ገንዘብ ለሚሰጠው አትሰጡ ለማይሰጠው ትሰጣላችሁ? እኔ ዛሬ ሚስጥር አወጣለሁ። ለምሳሌ እኔ ከዚህ በፊት እኔ እስካሁን አውርቼ አላውቅም ከብት እንደሆኑ የማደም ቀሞች የተረዳሁት ነው የምነግራችሁ። አሁን አንዲት ሀና ማሩ የምትባላለች የሆነ ጊዜ በቃ እንደዚህ ፍቅር ውስጥ ገባችና ምናምን ትጀነጅነኛለች ትጀነጅነኛለች። መጨረሻ ላይ እኔ ብዙ ቦታ አልሰጣትም አላወራት ስል ምን እንዳረገ ታውቃላችሁ? በጣም በጣም ብዙ ገንዘብ የገንዘቡን ልክ እኔ ተፈለጋችሁ በደረሰኝ ላሳያችኋል። በጣም ብዙ ገንዘብ የሆነ ጊዜ የሆነ ሰው እንረዳለን ብለን አካውንቴን ታውቃው ነበር እንዳለ፣ በአካውንቴ በጣም ብዙ ገንዘብ ነው ያስገባችሁ። እኔን ለመውሰድ ሰው በፍቅር ሰው ሰው በገንዘብ ይገዛል ይገዛል ሃናማሩ የምትባል እንደዚህ ያደርጋል ሌሎችም አሉ ልናገር እችላለሁ ሌሎችም አሉ ሌሎችም አሉ ልናገር እችላለሁ ስለዚህ አብርሽ የቄራው እኔ እውነቴን ነው የምነግርህ የማዳም ቅመሞችን አነቃለሁ ትላለህ ለማዳም ቅመሞች ድምጽ ሆናለሁ ትላለህ እንዳይበሉ ለነሱ ጠበቃ ነኝ ትላለህ አንተ ራስህ አብረህ ከብት ሆንክ አይደል ከብቱን አልኩህ አንተ ራስህ እውነት ነው የምነግርህ። እኔ አስረግጬ ነው የምነግራችሁ እኔ። እንዳትቀየሙኝ፣ እንደዛ ያልኩት ምንድን ነው አብርሽና ሩታን እፉፉ እያልን እየረዳን የቤት ሙሉ እቃ እየገዛን መኪና እየገዛን። አያችሁ በእህታችን በነጻነት ሞራል ላይ እንዴት እንደተረማመደ እዩ። ሚዲያ ላይ አትወጣም ብሎ ምንም አታመጣም ብሎ እያንገራገረ አያችሁ እንዴት እንደተጫወተባት እህታችን በፍቅር ስንናደድ ደሞችኛ የት መጣችሁ? ሌሎች ምህቶቻችን ትኖራላችሁ። ይህን ጊዜ ሚዲያው ተጋግሎ እያለ የመጣችሁ ነፍሰ ጥሩ ከሆናችሁ ነፍሰ ጥሩንን ላብርሽ በሉ። ክዷችሁ ከሆነ ክዶና አልበሉ። የወለዳችሁ ካላችሁ ልጃችሁ ይዛችሁ ቅረቡ። እኔ እንደምንም ብዬ በቃ ይህን ልጅ ከስሼ ለልጃችሁም ተቆራጭ እንዲሆን እሱም ወደ እስር ቤት እንዲጋር ነገሩ ምን። እሱ እስር ቤት ተገባ ማን የሚከፍለው? ጋሽዬ ሊከፍለው ነው? ወንድሙ ሊከፍለው ነው? ነው ማን ሊከፍለው አና ስራውን በቁሙና አሰቃየዋል አብርሽ ይሰቃያል። ስለዚህ አብርሽ አብርሽ የጌራውን አደለም። አብርሽ በእህቶቻችን ሞራል ላይ እየተረማመድክ ነው። ሩታን ተዋት። ሩታን ስደቧት፣ አንቺ ሌባ በሏት፣ ባል ሌባ፣ የሰው ፍቅረኛ ሌባ ጤር ይርጥራል እንዴ አንቺ በገንዘብ ተገዝተሽ እኮ ነው ዩቲዩብ ልሰሪ የመጣሽ እንጂ አንቺ ማን ነሽ እና ይሄው መረጃው ይሄው አታምንም እንዴ የምትይ ከብት እኔ እኛ ከብቶች ነው በቃ እኛ ከብት መሆናችን ነው በቃ የተረዳሁት ከብት ነን በቃ ከብት ነን ተጫወተብን እችንም እውቅና ብሏት እችንም ዝና ብሏት በእህቶቻችን ሞራል ላይ ተረማመደብን በጣም ተናድጃለሁ ቤተሰብ እኔ ምንም ብዙ ማውራት አልችልም አልችልም